አቶጭ አላስወጣሽ፣ ገንዘብ ነሽ፣ ገንዘብ ነሽ። ሰው ሁሉ አንቺ መሆንሽን ስለዋወቀ ገንዘብ ነሽ። እኔ ልቀር እንዳትወጭ። ገንዘብ እኮ አይጣል ሜዳ ላይ፣ ክብር ቦታ ላይ ነው የሚቀመጠው። በክብር ትቀመጫለሽ። ቤት ታለኛ ለ ለሴቶች እድል ስጭን። አፈምሽን? ጥሩ ጥያቄ። ፌመስ መሆን አያስከብርም። ፌመስ መሆን ጥሩ አይደለም። በአጠቃላይ በአጠቃላይ እኔ ስፈምስ ብድግ ብዬ ፈመስኩ እንዳይመስልሽ ቤተሰቤ ተሰድቦ እኔ ተሰድቤ ዘሬ ተነጥቆ ስሜ ጠፍቶ ስድስት አመት ሙሉ ቲክቶክ ላይ እንደ አህያ ተወቅጬ ያንን ሁሉ ተሸክሜ ነው ዛሬ ቤታኔ ሁሉን ትቼ እዚጋ የሆንኩት ቢገባሽ ቢገባሽ ሰው ብድግ ብሎ ተነስቶ አይደለም የሚፈምሰው። አባትሽ እንዲሰደብ ከፈለግሽ አሰደቢ። እናትሽ እንድትሰደብ ከፈለግሽ አስረግጭ። ልጅ ካለሽ ልጅሽ ተረግጦ፣ ገባሽ? ማንነትሽ ብሔርሽ ተነጥቆ፣ ሃይማኖትሽ ተረግጦ፣ ያ ሁሉ ነገር ብለሽ ነው እዚህ ምደርሹ። ዝም ብሎ ብድግ ብለሽ አይፈመስም። አመሰግናለሁ። ከቲክቶክ ላይ ለወጣ ነው እዚህ እንዲመጡ ዝም ብሎ አይደለም። አልቅሰሽ ደምን ባስለቅሰውሽ አዝነሽ ሰው ከርቶሽ ስንት ነገር አልፈሽ ነው እዚህ ምድርሽ። ደፋር ዝም ብሎ መፈመሳለ እንዴ ጋይስ። አይ ይህም ነው እኮ የሚያቃጥላችሁ እኮ እናንተ። አይ ነው ድምጼን ሳሰሙኝ፣ ድምጼ ሳይሰማ በአካል በእጅ እንቅስቃሴ ራሱ 1100 ሰዎች በመኖራችሁ በጣም ነው ማመሰግነው። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከእናንተ ጋር ይሁን።

እና ኤኒዌይስ ላይክ እያደረጋችሁ እኔ እናንተ ናችሁ ም አንተ ዋቺንግ ፍሮም ኢንዲያ ረዘንድሮ እረዘንድሮ ኬት ኬት ሀገር ነው የምታዩኝ? ኬት ኬት ሀገር ነው እያያችሁኝ ያላችሁት ኦ ራቁትሽን ወጥሽ ፍትህ ጠይቀላት ም ራቁትሽን ውጪና ባነር አሰርተሽ ፍትህ ላቢያ ተሰቃየ፣ ፍትህ ላቢያ ተሰቃየ የሚል ባነር አሰርተሽ እኔም ላይ ወጥሽ ስለምን እንትናት ሶሊያና ኦርደር ናት ራሷ፣ ማምላክን ራሷ ናት። በርግጠኛ ነኝ፣ በህይወቴ እንዲህ የሚያላቅ ራሷ ናት። እኔ በዚህ ልክ የሰው ልጅ ጥብቅ ብሎ ኮመንት ላይ እየደጋገመ እየደጋገመ እየደጋገመ እየደጋገመ ከትናንትና ጀምሮ አይጽፍም። ደግሞ አዲስ ናት። ከትናንትና ጀምሮ ይሄ ሰው ተገናኘ ከተባለ ጀምሮ ነው የምታምጽበው። ዓይኑ ትቃጠላላችሁ። ከዱባይ ነው የምታይን ከዲሲ ዲሲ፣ አራ ዲሲ። እናንተንስ ክፉ አላወራም፣ ግን ይሁን። አንድ ቀን እመጣለሁ ብያለሁኝ ዲሲ አስወጫት ሙዳችን ወሰደችው። እናንተ ለምን ይግኖር አታርጓት? እኔ ባለቤቷ፣ ቤታ እኔ ኃይለኛዋ ሴት እንኳን ትቃጠል ብዬ ተውኳትኝ። እናንተ ለምን ይግኖር አታርጓትም? ይግኖር አርጓት ጋይስ። ላይክ እርሷ ትቅጠል ትበልናት፣ ደሟ ፈልቶ ያኔ እንትን ትላለኝ። እንዴ ጠላት እኮ ከባድ ነው ጋይስ። በሶሻል ሚዲያ አይኖ በጣም እንድትጠላ ስሯ እንድትጠላ ስላደረጋት ያልጠበቀችው ዱብ እዳ ለዋላ ወድቆባታል። ወይያ ወይያ። ከጀርመን ጀርመን ጀርመኖች ብዙ ጀርመኖች ህብድ ምናምን አለ ይባላል እውነትሆን ውሸት አላቅም። ቤታዬ ቆንጆ ወድሻለሁ። እኔም ለምትወድኝ ወዳቸዋለው። ክብር አለኝ፣ ቦታ አለኝ። አለቅ አራት ነጥብ አራት ነጥብ። ኧረ የአስጌን ወሬ ንገሩኝ። እንዲያው ሆዴን ሲቆርጠኝ ነው ያደረው። አስጌ ምን አድርጎ ነው ምን አድርጎ ነው? አስጌ ምን አድርጎ ነው? ጋይስ እየተሰደበ ያለው ንገሩኝ እስኪ። እየሰደቡት ነው ያሉት ምን ምን አድርጎ ነው? ከባህሬን ከኢትዮጵያ የሚያየልም እንዴ ስሙ፣ ምን አድርጎ ነው? አንቺ ነሽ የኔ እኮ ሴክስ። የሆነ እብደት ነው ያለኝ የኔ እብደት፣ አላየ ወጣት ወጣቱን የሚሰበስብ እብደት እኮ ነው ያለኝ ይሄ ዝም ብሎ እብደት እኮ አይደለም። ይሄ ዝም ብሎ የሚያስጠል እብድ መጣች የሚባል አይደለም። ቤታዬ አላየህም እንዴት እንትን ወንዶቹ እንዴት እንደሚሆኑ፣ ወጣት ወጣቱ ፍስ ወጣት ወጣቱ ነው፣ ልጅ ልጁ ነው። አፈሳ አፈሳ አፈሳ አፈሳ አፈሳ ልክ ሲመጡ ሙድ ራሱ የእብደት ሙድ ነው። ይሄ ድርቅ ስግጥ ያለ እህ ይመጣች የሚያስብል አይደለም ቤታዬ። ነው እብድ መጣሽ ዛሬ ስጠብቅሽ ነበር የሚያስብል እብደት ነው ያለኝ። ቴንክ ዩ ሰፖርት ተደርጎ ዛሬ እንዴት ያለመላኝ እንዴ! አሁንም በ2025 ኤዲት አለ ማሮች፣ ኦ ማይ ጋድ! ኤዲት ምናምን በአሁኑ ሰዓት ም አለ አይፖድ አራዌኒ በእግዚአብሔር፣ ጋይስ እኔ የምትወድን ከሆነ ታው ይግኖር አድርጎ አልኳችሁ። ለምን የግኖር አታረው እንዴ? ይሄ ሰዎች፣ ቆይ ማናጀርሽ አድርጊኝ እስኪ እሺ። ኬት ነክ ወይ ኬት ነሽ? እኔ ሴቶች ናቸው የምትወዱኝ ወንዶቹ እየፈሩ ሚስቶቻቸው መሰለኝ ይሮጣሉ አስጌ ኧረ አስጌ ወሬ ወሬ ወሬኛ አስጌ በፍቅር ያበደች ሴት ቶሎ ቶሎ ጻፍልኝ እንዳይቋረጥ አስጌ በፍቅር ያበደች ሴት ካለች የማይሞት ሰው አሳያለው ብሎ ተናገር እ አስጌ በፍቅር ያበደች ሴት ካለች የማይሞት ሰው አሳያለሁ ማለት ላይክ ፍቅር አይዛትም ሴት ልጅ ነው የሚለው የሆነ ነገር ተለቋየኝ ቬሮኒ የውሸት ነው አለ የሰሩት ቬሮኒካ ኮመንት ላይ የሆነ ነገር ኮመንት አስቡ ደግሞ ትልቅ እቃና ትልቅ ምናምን ብሎ ጽፎ የውሸት ነው አደለ ጋይስ ምን ነው እንደ ድሮ መርገጣ አቆምሽ ፍቅሪ ጊዜው ያለንበት ደረጃ ላይ ነው አንተ ሁሌ እንዳህያ ውቻ ውቻ ይሳለቻላልከ እንደ ማሪ ሁሌ እንዳህያ ጭነት እንደ ጫነች አህያ ምናምን ርግጫ መፈናገጥ ያለም መጣ ብለሽ ላስ ላስ አድርገሽ ላሽ ነው። ከዛ ወደ ጨዋታሽ ትሄጃለሽ። እንደ አህያ አልራገጥም ጋይስ። ሰላሳኪ የገባው ጋይ ሰብስክራይብ። አሁን እኮ እኛንም ማይተው የሚመጡ ሰዎች አሉ። ንስፓየር የምናደርጋቸው ይመጣሉ። ዩትዩብ ላይ በቅርቡ ቀጮ እሺ፣ ቴሌግራም የለውም ወይ? ጉድን ይኳል ባልታወዳለሁ። እሺ፣ ስልኬን እኮ በእጄ ይዤ መቻ ያለኝ እስኪ ሊዮ እስኪ ላምቡ። በፍቅር ሴት ልጅ ካበደች፣ ሞቶ የተነሳ ሰው ሞቶ የተነሳ ሰው አመጣለሁ። ያ ማለት አስኪ በፍቅር ተጉርቷል ነው፣ ሌላ ማርኛ የለው። የሆነች አንድ ሴት ነበረች፣ ሚስቱ ትሆናለች ምናምን ነገር እወድሃለሁ ብላ ምናምን ፍምስናውን ተጠቅማ ምናምን ገንዘቡን ተጠቅማ ምናምን ተጠቃቅማበት በልታው ላሽ ብላለች። አፈቅርሃለሁ ብላ አብሯት ስንት አመት ሙሉ የነበረ ሰውዬ በቃ ላሽ ብለዋለች። እንደዛ ነው የተረዳሁት። አስጊዬ ከተሳሳትኩኝ አርመኝ፣ ከተሳሳትኩኝ አርመኝ። ምንድንው ለምጽ እ ግን ለምንድን ነው በብዛት አሁን ኮ የምትጽፉ ያለ? ለምንድን ነው ከኔ ጋር በብዛት በቃ መጣላትን የምትፈልጉት? እንደ አህያ ስንት ሰው ሲረግጣችሁ ቆይቶ እንደፈለገ ሲያንቋሽሻችሁ ያልመለሳችሁ፣ ለምንድን ነው ከኔ ጋር ሲሆን ግን የምትጋጋጡት? ለቢው እንደሆነ አይነው አውቃለሁ። ቢው አለው፣ ምክንያቱም መቶ ሰው ቁጭ ብሎ የሚያያችሁ ከኔ ጋር ስትጣሉ ምናምን አንድ ሺህ ሰው ይገባላችኋል፣ በዛ ምናምን ጊፍተር ምናምን ለመጠቃቀም ነው። ይገባኛል። እስከ መቼ እስከ መቼ አሁን እኔ ሶሻል ሚዲያ ላይ ብዙ ላልጠቀም እችላለሁ፣ ላቋረጥ እችላለሁ። እስከ መቼ ነው ይሄን ድርጊታችሁ የምትቀጥሉት? ገንዘብ ስለሆነች እግዚአብሔር ሳይነኩኩል እኔ አሁን እኔ አሁን ማንም ሰው እንደሚጣላው ከብዙ ሰው ጋር ተጣልቻለሁ። ከብዙ ሰው ጋር ትጣላላችሁ ምናም ሶሻል ሚዲያ ላይ ነው እታወቃለሁ፣ ምናም ትጋጫላችሁ። ትልቅ ነገር አይደለም። ስቶሪ ላይ የሆነ ነገር ሳደርግ ለኔ ነው የሚሉት ነገርስ ለኔ ልክ ስቶሪያችሁ ላይ ስታደርጉ ለኔ ነው ለኔ ነው በቃ የሚጮውት ለምንድን ነው ቤት ታዬ ግን ወሬ ስትወዱ ይላሉ። በግሩፕ ላይክ ለምንድን ነው ግን ጋይስ? ለምንድን ነው እርሜ ስንት ነው? እማማ ከማዘርክ አልበልጥም። ፋዘርክ በጣም ነው የሚወዱኝ። እሱን ብቻ ነው ማቆድሜን አላውቅም። ግን አባትክ እንደኔ አይነት የመሰለች እማማ ይወዳሉ፣ እሱን አውቃለሁ። ፋዘርክ በጣም ነው የሚወዱኝ። ሞተው እንደኔ አይነት እማማ ይወዳሉ አባትክ እሱን ጠይቃቸው። ለምንድን ነው እማማ አባት የወደድከው? እማዬ ቤት ውስጥ ምግብ ታበስል የለ ወይ? ተሸክማ አሳድጋል። አንተ ግን ቤት ታልማማ ለምን ወደድክ ብለህ ጠይቃቸው። ይመልሱልሃል። አባት ፋዘርን በጣም ነው የምወዳቸው። በዚህ አጋጣሚ ይችላሉ። እሺ ቤታዬ፣ ወርቅ ወይ የማሮቼ አይ ነው ጋይስ፣ እንኪ ማህበረሰብ እኮ ደግሞ በእኛው የጥርስ ፍልተራ እናረግም ነጭ ለማረግ የጥርስ ፍልተራ አልገናንገባም። ለማንኛውም በማወቃችሁም ደስ ብሎኛል። ኮመንት ላይ በማወቃችሁም ደስ ብሎኛል በማወቃችሁ ሁላችሁም በማወቃችሁ ይሄን ያክል እንደሚከታተሉኝ በማወቃችሁም ደስ ብሎኛል። ቆይ አንዴ ጋይስ አንድ ማሮች ጋሽ ካሳ የለም፣ ሽቀላ የለም። እኔ ጋይ እግዚአብሔር ምስክሬ ነው። የጋሽ ካሳ የምትሉትን ሰውዬ እንትን በሉኝ። መቼ ዕለት ምናሉ ስድስት ልጅ አለው የንትን ተጠቂ ነው ምናምን አሉ። ይሄን አላቅም። እኔ ወሬውን ኬት እንደምታመጡ አላቅም። ጋይስ I can't wait አሁን አቤል ክብር Abel kibr yalla sona so guys እንዴት ብዬ ላስረዳችሁ። አሁን እዚህ ሀገር ያሉ ልጆች ምናምን እንደዚህ ጭንቀት አይወዱም ምናምን በህቴም እኔ በወንድሞቼ ማለ ጭንቀት አይወዱ ምናምን ግልጽ ናቸው ምናምን ወዲያው እዛ ነው የሚሉት። አቤል የሆነ እንደእንዴ ነው ኢትዮጵያ ውስጥ ሙሉ እንዴ ነው እንዳደጉ ልጆች ነው አስተሳሰቡ በቃ ይሉንታ ምናምን አለው። ማምላክ እኔ አሁን በስነ ስርዓት በክብር ደውሎ ያለውን ነገር ምናምን መናገሩ ራሱ ምናምን ማለት አልጠይቅም ማለት ግን እናቴ ምን ሳይ ላይክ በጣም ስርዓት አለው ትክክል ደውሎ ያለውን ነገር ምናምንእና እኔም ራሴ ያወራበታለሁ ስላለ ለዛ ነው እኔ ደግሞ ሳወራ እኮ ችግር ነው። እንትን ብለሽ ነው እንትን ብለሽ ነው በደዚህ ወጥሽ ነው ስለምትሉ በራሱ አንድ በትስ ስሙ ኖ ስልኬን አይቼ ተረብሼ አይደለም ለዲቦራ እየጻፍኩላት ነው ማሮች ዲቦራ ዲቦራ እኮ አንደኛ ተከታታይ ናት እኮ እኔ እኮ እንደ ጓደኛ እንደ ጓደኛም እኮ አታየኝም። እንደ መንገደኛ ቁጭ ብላ ነው የምትከታተለኝ። ነፈሰብኝ። አ እስኪ እውነት በይ፣ ነፈሰብኝ። ንፍስ ንፍስ ንፍስ ንፍስ ሙች በይ እስኪ። ነፈሰብኝ ግን ስትል እያየሽ ነው፣ እሱ ነው የሚያሳዝነኝ። ነፍሶብኝ የምታይ ነገርስ ንፍስ ንፍስ ብሎብኝ ግን ሪችዬ ታየኛለሽ፣ ታየኛለሽ። እሺ፣ አላወራም። ሰብሪናዬ አላወራም። ጉቺ፣ ቆይ፣ ኧረ፣ ኧረ፣ ኧረ፣ ቆይ፣ ጋይስ፣ ቆይ፣ ቆይ። ጉቺ ስትሉ ትዝ አለኝ። ቆይ አንዴ ድምጼ እንትን ልበለው።